ወይኔ በላቸው። ጭራሽ አሁንማ በቃ እየየ ማለት ጀመሩ እኮ። ከአፍቃሪዋ አንድዋ ማለት ነው፣ እየየ እያለች ነው። ምን አለበት ይሄንን የመሰለን ባሽን ለአንድ ለሞቶ ለወገኖችሽ ብታለቅሽለት ብታለቅሽላቸው ማለት ነው። በነገራችን ላይ ፍቅር በጣም ከባድ ነው። አደለም፣ ሰው በቪዲዮ ብቻ አይቶ አፈቅራል? እግዚኦ ማረነ ክርስቶስ። በጣም እርግጠኛ ነኝ የሀይሚ ፎቶ በያስገባ ማለት ነው። የማን ነው? ለማን ነው? የማን ነው? የትኛው ነው? የመጀመሪያው ነች ብላችሁ የእውነት የሌለ የሌለ ቦታ ነበር የምትሄዱት። ይሄ ግልጽ ነው። አንዳንዴ እኮ ታዋቂ መሆን እኮ በጣም ነው ከባድ ነው በእውነት ምን ተፈጠረ አሁን? ምንም አልተፈጠረም። እሱ የሙዚቃው ካራክተር ነው የሰራው የሙዚቃው ካራክተር ነው የሰራው እንጂ ምንም አልተፈጠረም። እንዴ ቅሞማ እኮ ሪፖስት ገብታለች እኮ አላያቸዋትም። እንዴ የማንም እንትን ሜንሽን አላደረገም፣ ግን በእንትን ላይ ገብታለች። እና እሷ ማታ የኔ ዓለም የልቤ ካውያ ብላለች። እንዴ ምን ተፈጠረ ብላቸው ታስባል። ረተዋ እንደ እንዴ ሰከን በሉ እንዴ። የሌላ በስመ አብ ማለት በቃ ተጣሉ። እንደዚህ እንትን ሲል ለራሱ ለእንትኑ ለካራክተሩን ነው የተጠቀመው። ደግሞ መጠጡ ተቀይሯልም እያላችሁ ነው። አልተቀየረም፣ መጠጡ ያው ነው። ዊዛውት አልኮል አደል የሚለው እሷ ራሷ ናት። ከለሩ ነው እናንተ፣ በላይቱ እና መብራት ሲበራ ይለያላ ከለሩ። እሱን አይታችሁን እንጂ ጠርሙሱ ያው ነው፣ ምንም አልተቀየረም። የሀይሚ ፎቶ ቢያስገባ ያው ግልጽ ነው። ሌላ ሰው ነበረ የምታስቡት ማለት ነው። እና ምንም አልተፈጠረም። ቅመሟም ማታ የለቀቀችውን አይታችኋል። እግዚአብሔር ምዝጋናለኝ ለአምላኬ ምዝጋናለኝ የሚለውን መዝሙር ማለት ነው ለቃለች። ምንም የተፈጠረ ነገር የለም። ሜቢ የእሷም የተነሰችው ፎቶ ሊኖር ይችላል ወይም ቪዲዮ ቲክቶኳ ላይ ትለቃለች። በዚህ ሁለት ቀን እሷ ያው ትለቃለች። ያበብሶ እሱን ጠብቆ ማለት ነው የዚህ ፕሮግራም ማለት ነው። ሶ በዚህ ፕሮግራም ግዴታ መስራት አለበት አይደል? የቲክቶክ ቪዲዮ እሱ ማለት ነው። እና ይሄንን ተፈጠረ ተፈጥረ፣ ተቆረጠ፣ ተጣሉም ደስታችን ሳንጨርስ አዘን። ረበስማም ይባላል አሁን አንዳንድ የመረጋጋት የሚባል ነገር ይፍጠርባችሁ ማለት ነው ምንም አልሆነም ምንም አልተፈጠረም ወርቁ ፌክ ነው ምናምን ቀለበት አላደረግም ምትሉ ማለች ባይዘ ወይ ማለት ነው ቀለበት የልብ ቀለበት ነው ሁለታቸው ልባቸው ከተሰት ከታሰረ አቤት አማርኛ የልብ ዋና የልብ ቀለበት ነው አደለ የሰው ልጅ እኮ ዋና ማግኘት አለባችሁ ልቡ ነው ገብቷቸዋል ልቡ የሰው ልጅ ልብ አይገኝም። የእውነት እና የሰው ልጅ ምንድን ነው የምትፈልጉት? አፍቃሪያችሁ ልቡ ነው። ቀለበት ምልክት ነው፣ የጋብቻ እንደተጋባችሁ ምልክት ነው። ግን የዋናው ምንድን ነው? የልብ ቀለበት ዲዮ። አንደርስታንድ ሶ፣ ማታ ሊመጡ ይችላሉ። በቅሞማ ቤት አትረበሹ። ምንም አልተፈጠረም። ምንም የተፈጠረ ነገር የለም። ሌላ ሌላ ነገር ኮሜንቱ አጥለቀለቃችሁት እኮ ወይኔ ጉዴ፣ ወይ ረበስ ማም እያላችሁ፣ ምስኪን በጣም ነው እኮ ነው የምታሳዝኑኝ። የእውነት የሆነ ነገር ኮሽ ባለው ቁጥር በቃ ሌላ ኔጌቲቭ ነው የምታስቡት። እየተነገራችሁም ትናንትና እየነገራችሁም፣ በጣም የሚወዱን በጣም በጣም እየወደዱን ያ ሁሉ እየወደዱን የሆነ ነገር ኮሽታ ሲፈጠር ያንን ሆይ ሆይታ ይጠፋል። አለ የሰው ልጅ እንዲህ ነው፣ ያነሳቸዋል፣ ይጥላቸዋል፣ ይወዳቸዋል፣ ይጠላቸዋል። ማይጠላ ማይጥል ማን ነው? የድንግል ማርያም ልጅ የተዋህዶ ንጉሥ፣ ኢየሱስ ክርስቶስ ብቻ ነው ፈጣራችን ብቻ ነው። በእውነት የሰው ጸባይ ይቀያየራል። የእውነት በጣም ነው የሚቀረየረው እና ነግረዋቸው ትላንትና፣ አሁን እንደዚህ ስትሉ በስመ አብ እነሱም እሱም በእርግጥ ይሄንን እንትን መለቀቅ አልነበረበትም፣ ግን ደግሞ ምንድን ነው ያው የሀይሚ ፎቶ አለ። በጣም በቀደም በጣም እንትን ግራ ያጋባን ፎቶ ማለት ነው።